ኩሽናዋ ስታልቅ ስንት እንደፈጀችብህ ስራ ላይ ባላችሁት መሰረት እንግዲህ ሙሉ መረጃውን ላቀርብላችሁ መጥቻለሁ። ኩሽናዋም እንግዲህ እንደምታዋት በዚህ ነገር አልቃለች። ያ ማለት አንድ ክፍል አድርጌ ነው የሰራኋት። ሻወርና ሽንት ቤት አላት። ከዛ ውጭ አንድ ክፍል ወይም ለኩሽና የሚሆን በዚህ መንገድ ነው እንግዲህ አድርጌ የሰራኋት። ባለፈው ቪዲዮ ላይ እንደነገርኳችሁ እንግዲህ ቀሪ ቦታዋን ለመጠቀም ካሰባችሁ እንዴት አርጋችሁ መስራት ትችላላችሁ። ሙሉውን መስራት ካለባችሁ ደግሞ ስንት ቆርቆሮ እንደሚሆን ጭምር እዚህ ቪዲዮ ላይ የምነግራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደስናችሁ ዲያ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች፣ ኩሽና መስራት እንደጀመርኩ አሳውቂያችሁ ነበር። እግረ መንገድ ይሄን እንግዲህ ስንት ብር እንደጨረሰ መጨረሻ ላይ ስራ ላይ ባላችሁት መሰረት ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ቤቷን ለመስራት ከሚያስፈልጉት ማቴሪያል እንግዲህ እያንዳንዱ የምናገራችሁ ነው የሚሆነው። ቆርቆሮዋ 16 ቆርቆሮ ነው የፈጀችው። አንድ ሰፊ ክፍል አላት ኩሽና። ከላይ በኩል ደግሞ የምትዋት በሯ ሽንት ቤት አለው ውስጥ ላይ። ከዛ ለሸዋር የሚሆን ቦታ አላት ውጭ ላይ ሸዋር መጠቀም ካስፈለገ ለሸዋር የሚሆናላት። ስለዚህ ቆርቆሮ 16 ነው። ጠርብ 170 ጠርብ ወስዳለች። ጠርብ አሁን ላይ 77 ብር ነው። የ170 ጠርብ በ77 ብር ስታበዙት 13000 ብር ለጠርብ ብቻ አውጥቻለሁ። ሌላው ቋሚ ነው። ቋሚ 35 ቋሚ ወስዳለች በ230 ብር 8000 ብር ለቋሚ ሌላው ቆርቆሮ ማገር ነው። ቆርቆሮ ማገር አስር የቆርቆሮ ማገር ወስዳለች የአስሩ በ230 2300 ብር ለቆርቆሮ ማገር ተጠቅሜያለሁኝ። ሌላው የግድግዳ ማገር ነው። የግድግዳ ማገር መወጠሪያን ጨምሮ መቶ ወስዷል በ130 13 ሺ ብር ለማገር ወስዷል። ሌላው ክፈፍ ነው። ክፈፍ ስድስት ክፈፍ ነው። ክፈፍ እንግዲህ እኔ የባህር ዛፍ ነው የተጠቀምኩት። እንደምትመለከቱት ከፈፉ ያው ሰፊ ነው። ማሻላ ቆንጆ ነው ማድረግ ትችላላችሁ። እግር ሻሸመኔ ንሻሸመኔም አለ። ከተጠቀማችሁ ብር ነው። አውስትራሊያ ከሆነ ደግሞ ብር ነው። ይህ ከፈፍ እንግዲህ ዛፉ ነው ኩሽና ስለሆነ ብዬ የተጠቀምኩት 450 ብር ነው የአንዱ ከፈፍ ዋጋ። በብር ብር ለከፈፍ ወስዳለች ማለት ነው። ስድስት ከፈፍ ነው የተጠቀምነው ሌላው ሚስማር ነው። የቆርቆሮ ሚስማር አንድ፣ የግርግዳ ሚስማር ደግሞ አራት። የቆርቆሮ ሚስማር ግማሽ ኪሎ፣ የግርግዳ ሚስማር አራት ማለት ነው። 4500 ብር ለሚስማር ወስዷል። ሌላው 12 ቁጥር 1 ኪሎ ያስፈልጋል። ለሱ ደግሞ 200 ብር ወስዷል። የከፈፍ ሚስማር አለ፣ ግማሽ ኪሎ 100 ብር። እንዲሁም የቆርቆሮ ሚስማር የ ኪሎ ግማሽ ነው። 450 ብር ማለት ነው። 900 ብር ነው። አንድ ባኮ የባኮ ግማሽ 450 ብር ለቆርቆሮ ሚስማር ቀለም ያስፈልገዋል። ያ ማለት ለከፈፉ ማለት ነው። ሰማያዊ ቀለም የተቀባው እሱ። ለከፈፍ ቀለም አንድ ሌትር ያስፈልጋቸዋል፣ 350 ብር። ቡሩሽ አንድ ቡሩሽ ያስፈልገዋል፣ 50 ብር። ግማሽ ሌትር ነጭ ጋዝ ያስፈልጋቸዋል፣ 100 ብር ወደ ተመልካቾች እንግዲህ የሚያስፈልጉት ማቴሪያሎች እነዚህ ናቸው። ለቡድሽ 50 ብር፣ ለቀለም 350 ብር፣ ቆርቆሮ አለ 16 ቆርቆሮ ነው እንግዲህ ወሰደች አልኳችሁ በ790 ብር፣ 12640 ብር ለቆርቆሮ ብቻ የሚያስፈልግ ይሆናል። ከዚህ ውጭ እንግዲህ ሌላ ምንድነው እንጨቶቹን አስጭኜ ያቀረብኩበት አለ ቆርቆሮ ሚስማሩ ምናምን ከፈፍ፣ ጠቅላላ 3000 ብር ለማጓጓዣ አውጥቻለሁኝ። ሌላው የባለሙያ ነው የባለሙያ እንግዲህ ይህን የሚያክል አሁን የጠቀስኩላችሁን ያክል ለማሰራት ካሰባችሁ እስከ አስር ሺ ብር ለባለሙያ የሚያስፈልጋቸው ይሆናል ምናልባት በዚህ ልክ መስራት ካሰባችሁ ማለት ነው ውድና የተከበራችሁ ተመልካቾች እንግዲህ ለዚች ሰርቪስ የወሰደው ማቴሪያል ይህንን ይመስላል ጠርብ መቶ 7 ቋሚ 35 ቆርቆሮ ማገር 10 ግድግዳ ማገር መቶ ከፈፍ 6 ሚስማር 5 ባኮ 12 ቁጥር 1 ኪሎ የከፈፍ ሚስማር የኪሎ ግማሽ ቆርቆሮ ሚስማር የካርቶን ግማሽ፣ እንዲሁም ደግሞ አንድ ሊትር ቀለምና ቡሩሽ ቆርቆሮ 16፣ የባለሙያ እስከ 1 ሺ ብር፣ እንጨቷ ለማጓጓዣ እስከ 3 ሺ ብር። ይህን ጠቅላላ አርጋችሁ ስትደምሩት 7290 ብር ወስዳለች ማለት ነው። ልቅም አድርጌ የአንዳንዷ ጥቃቅኗ ሳቀር ሙሉዋን ወጪ ቤቷ አሁን እስከምታዋት ጣራዋ በዚህ መንገድ እስከሚቆም ግድግዳዋ ማለት ነው። ከዚህ በኋላ እንግዲህ በእጅግ በጣም ብዙ ስራዎች አሉት። ቤቷን እንግዲህ 16 ቆርቆሮ በዚህ መንገድ መስራት ካሰባችሁ የሚያስፈልጋችሁን ብር የጠቀስኩላችሁን ይመስላል። አሁን ይሄ እንግዲህ ምን ይቀረዋል? ውሃ ልክ ይታሰራል። የመጀመሪያ ስራው እንግዲህ ዙሪያው ውሃ ልክ ለማሳሰር፣ ከዛ ውስጡ ጎዶ ኮረት ይሞላል። የተቃጠለ ዘይት ያስፈልገዋል። ውስጡ ኮረት አለ። የውስጡ ኮረት መሞላት አለበት። ጎዶ ማለት ነው እሱ እንዳለ። የውስጡ ኮረት ድንጋይ ያስፈልጋል። እነዚህ እነዚህ ወጪዎች እንግዲህ ገና አሉ። መረጋ አለ። ትገርፍህ ተባለ ግርፍ አለ። ቤት ጣጣው ምንም አያልቅም። አሁን ይህንን ቀለል አድርጌ ነው የጀመርኩት እኔ ያው ይህን ያክልም ይሄዳል ብላችሁ አታስቡትም። ስትጀምሩት ግን አንዱ ስራ ሌላ ስራ ይፈጥራል። እንዲሁ ያን ስታደርጉ ደግሞ ያ ይጠይቃል። ለምሳሌ ውሃልክ እንዳሰራችሁ ውስጡ ግዴታ ገረገንቲ መሞላት አለበት። ገረገንቲ ይሞላል። ገረገንቲ እንዴት ተሞላ? እንግዲህ ቀጣው ስራ የመረጋ አለ። ሲመረግ ደግሞ ጭቃው እንዲያወርድ ሲባል ግዴታ ምን ይደረጋል? አስገርፉ ይባላል። ግዴታ ግርፍ ያስፈልገዋል። እንዲሁ እንዲሁ እያለ እንግዲህ ጣጣው ብዙ ነው ማለት ነው። የቤት ጣጣ አለኩልህ ያል። ይሄ እንግዲህ የምሪት ቦታ ነው። ሁለት መቶ ካሬ ነው። ትልቁ ቤት ከተሰራ በኋላ የተረፈው 74 ማሰራት ይችላል። ያ ማለት 33 ቆርቆሮ ማሰራት ይችላል። እኔ 16 የሰራሁት ፕላኑን አውጥቻለሁ። ቀጣይ ላይ ለስራ ብል ምንድነው ከዚሁ ላይ ነው መቀጠለው ማለት ነው። በታችሁ በኩል ባዶ ቦታውን ቀጥታ መቀጠል ነው የሚጠበቅብኝ። መፍረስ የለበትም። ቀጥታ በዚህ መንገድ ነው የሚሰራው። ስታሰሩ ጊዜያዊ ነገር ስትጠቀሙ ፕላኑን ቀድማችሁ አውጡት ማለት ነው፣ ለብዙዎቻችሁ ግልጽ እንዲሆንላችሁ ምሪት፣ ቦታ ላይ ገዝታችሁ ትልቁ ቢሰርታችሁ ሰርቪስ ስታሰሩ 74 ወይም ደግሞ 33 ቆርቆሮ ነው በፕላኑ በህጉ መሰረት የሚሰራው። እናንተ ደግሞ ቦታን አስተርፋችሁ መጠቀም ከፈለጋችሁ ቃስ ታደርጋችሁ የተወሰነ ቦታ ማስተረፍ ከፈለጋችሁ ምን ታደርጋላችሁ? ፕላኑን ታወጣላችሁ መዘጋጃ ቤት ለ74 ቱን የ33 ቆርቆሮውን ታሰራላችሁ። አቀማመጡ የበሩ የቤቱ ሙሉ ሁለት ተፋሰስ አንድ ተፋሰስ የሚለው ነገር ፕላኑን ካሰራችሁ በኋላ ምን ታደርጋላችሁ? በፈለጋችሁት አሳንሳችሁ ትሰራላችሁ። ያን ስትሰሩት ግን ለቀጣው ዝግጁ አድርጋችሁ ቤታችሁን ሳታፈርሱ እዛው ላይ መቀጠል እንዲትችሉ አድርጋችሁ ታሰሩታላችሁ። ኋላ ወጪ አይኖረባችሁም፣ ያቺ የቀረችዋን መሸፈን ትችላላችሁ ማለት ነው። እንዲሁም ደግሞ ሙሉ ለመስራት አቅም ከሌላችሁ እንደዚህ ቀለል አድርጋችሁ ከዚህ ማሳነሳችሁ መስራት ትችላላችሁ፣ ሌላ ጊዜ መስራት ትችላላችሁ። ቅጣት አይኖረባችሁም፣ ፕላኑ ከወጣ ማለት ነው። ስለዚህ ፕላኑን አውጥታችሁ በእንደዚህ መንገድ ማሰራት ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾች፣ የዛሬው መረጃ ይህንን ይመስላል። ቪዲዮው ላይ ካደርጉ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ለእናንተ አሪፍ አሪፍ ነገሮችን ያስተምራሉ ብዬ ማሰባቸውን የማሰራጭበት የሆነ ቻናል ነው። ስለዚህ ሰብስክራይብ ብታደርጉ ትጠቀሙበታላችሁ። በሌላ አሪፍ ቪዲዮዎች እስከምንገናኝ በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛለኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።